በዩቱብ ቻናል ጥንቃቄ ጥንቃቄ መውሰድ አለብን ሁላችንም ማለት ነው። ዩቱብ ቻናላችንን ሊያዘጉ የሚችሉ ነገሮችን ምክሮችን የምናይ ይሆናል። ቪዲዮን ከወደዳችሁ ላይክና ና ሰብስክራይብ ማድረጋችሁ ነው አትርሱ። ስጀምሩ በላይክ በሰብስክራይብ አበረታቱኝ። ሁሌም አዳዲስ ቪዲዮችን ለእናንተ ላችሁ ይመጣ ይሆናል። ሰላም ሰላም፣ ውድና የተከበራችሁ የሚንቴ ዩቱብ ቻናል ተከታታይ የሆናችሁ ሁላችሁም እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም አለን። ሁሉም መልካም ነው፣ እግዚአብሔር ይመስገን። እኔ ድና ነኝ። እንዴት ናችሁ እናንተ? አለሁላችሁ። ያው እንግዲህ ሰሞኑን እያየን እየተከሰተ ያለውን ነገር ነው። እንግዲህ ሁላችንም እናውቀዋለን፣ የዩቱብ ህግ አሁን ላይ በጣም ጠብቋል ማለት ነው። በፊት እንደዚህ አልነበረም። የሆነ በቃ ማለት በአመት ውስጥ በጣም ብዙ ልዩነት አለው። ሁሉም ነገር እየተቀያየረ ነው። እና ስለዚህ ያው ዩቱብ ላይ የሚያስፈልጉን ነገሮች ከምንም ከምንም በላይ ያው የራሳችን ኮንቴንት ሊኖረን ይገባል ቢያንስ እንኳን ሌላው ቢቀር የራሳችን ድምጽ መሆን አለበት። እንኳን የሰው ቪዲዮ ብንጠቀም የራሳችን ድምጽ ሊኖር ይገባል። ገባችሁ? የራሳችን ቪዲዮ ከሆነ ኮሚኒቲ ጋድላይን፣ ኮሚኒቲ ስትራክ፣ ኮፒራይቱ ሊመጣብን አይችልም። ያ በእርግጥ ኮፒራይት ሲዘን ያኔ ድምጽ በድምጽና ኮፒራይት የሚይዘን የእነሱ ቪዲዮ ቪዲዮም ድምፁም የነሱ ከሆነ ያው መጀመሪያ ላይ እንግዲህ ተለቋል፣ ኢትዮ ካምፓኒ ደርሰዋል። ስለዚህ እነሱ ጋር ስለሚደርስ እነሱ ስለሚያዩት ያው ኮፒ ስትራይክ ይመጣብናል ማለት ነው። እንግዲህ የሰው ኮንቴንት ተጠቅ ተጠቅማችኋል ብሎ ያው ጉግል ጅምኒ ላይ ይልከልናል ማለት ነው። ስለዚህ እናንተ ያው ሁል ጊዜም ጉግል ጅምኒ ላይ እየገባችሁ እዩ የሚላኩላችሁ መልእክት እየገባችሁ ቼክ ማድረግ መቻል አለባችሁ። ገባችሁ? ሁል ጊዜም እየገባን ኢሜላችን ላይ ስናይ ምን ያው በአንዳንድ ምንም መልእክት የትኛውም የዩቱብ ስቱዲዮና ጉግል ጂሜል ላይ ነው የሚልክልን። ስለዚህ እዛ እየገባችሁ ቼክ አድርጉ። እናም ደግሞ ሀገሮች ምናምን ስላሉ ይሄን አድርጉ እንዲላል ምናም ሲሏችሁ ምንም ነገር እንትን እንዳትሉ። ያው ካላወቃችሁ የሚያቅሰው መጠየቅ መቻል አለብን ማለት ነው። ከምንም በላይ ያው ልፋታችን፣ ድካማችን ጊዜያችንን አካትለን ምክንያቱም የሆነ የምናርፍባትን ሰዓት አይደለም እንጠቀመው ስለዚህ ያችን የሆነ የምናርፍባትን ሰዓት የሆነ የሰው ነገር ሳይሆን የራሳችን ነገር ኮንቴንት ማለት የራሳችን ፈጥረን ወይም ደግሞ የሆነ የተረዳነው ነገር ያህን ወይም ስለዚያ ብናብራራ የምናብራራ ነገር ከሆነ እና ፕሮብሌም ምንም ችግር የለውም። ግን እዚህ ጋ በተደጋጋሚ ለምሳሌ እንበልና ያው የነጮችን ልጆች ቪዲዮ ስትቀርጹ ከገቡባችሁ፣ በዩቱብ ስቱዲዮ ላይ ገብታችሁ ቆርጣችሁ ማውጣት ትችላላችሁ። ምክንያቱም እነሱ የገቡበት ቦታ ላይ ገብታችሁ እንኳን ብታዩት በቀይ ነው የሚያበራ፣ ቀይ በርቶ ነው የምታገኙት። የእነሱ ቪዲዮ ላይ እንኳን ድንገት ገብቶ ካያችሁት፣ በክሮም ገብታችሁ ብታዩ በቀይ ነው የሚመጣው። ስለዚህ ምን ማድረግ አለባችሁ በክሮም? እየገባችሁ ያንን የሰው ቪዲዮ ወይም ደግሞ የሰው ፎቶ የገባባችሁን ገብታችሁ ቆርጣችሁ ማውጣት መቻል አለባችሁ። አብሶ ደግሞ ስደት ላይ የምትሰሩ ልጆች ምክንያቱም ባለቤቶቹ እንኳን ባያዩ ማን እንደሚያይ ታውቃላችሁ። የእናንተ አውዲየንሶች ያያሉ። እነዚህ አውዲየንሶቹ መቼም ያው እኛ ቢያንስ ከመቶ ማለት ነው እንጃ አስር ፐርሰንት ራሱ ኢትዮጵያውያን ያያሉ ብዬ አላስብም። ምክንያቱም የውጪዎች የውጪ ዜጋ ጋር ነው የሚያዩ እንዳለ ቻናላችን። እስኪ ገብታችሁ አናልቲክስ ላይ ገብታችሁ እስኪ ቼክ አድርጉ። የሚያዩት የተለያየ ቢያንስ ከጀርመን፣ ከፈረንሳይ፣ ከብራዚል፣ እነዚህ ህንዶች፣ አረቦች እነሱ እነሱ ናቸው ገብተው የሚያዩት ማለት ነው። በጀንብ ማለት ነው። አብዛኛ በአብዛኛው ኦንላይን እኛ ኢትዮጵያዊያን ብዙ ያን ይገባችሁ አያዩም፣ ቼክ ማድርጉ። ስለዚህ ያው ጥንቃቄ ማድረግ ያለባችሁ የምትሰሩትን ነገር ነው። በቃ ምንም ቢያንስ ልጆቻቸው ካዩ ያው እነሱ አንድ አደሉ ሪፖርት ያደርጋሉ። የምንም የማንም ይሆን ብቻ የእነሱ ሲቃ ከሆኑ ሪፖርት ያደርጋሉ ባለቤቶች ራሱ በያዩ ሌላ ሰው ነው ሪፖርት የሚያስደርግባቸው ሪፖርት ከተደረገ ቻናላችን የማዘጋቱ እድሉ ከፍ ያለ ነው ማለት ነው ስለዚህ ስንሰራ በደንብ ጥንቃቄ እናድርግ የሰው ቪዲዮ ቢያንስ ከ አንድ አንድ ደቂቃ አስራ አምስት ሰከንድ ምና አብሶ ደግሞ ሚኒታይዝ ሞኒታይዝ ከሆናችሁ በኋላ ነው ማለፍ ማትችል ሞኒታይዝ ከሆናችሁ ሁሉም ነገር እነሱ ጋር ስለሚሆን በቃ የዛኔ ክፍያ ምናምን በቃ ሊከፍል ሊሆነ ትንሽ ደረጃ ላይ ሲደርስ የዛኔ ነው የምትያዙት። ቢያንስ የስድስት የሰባት ወሩን የሌላ ሰው እንኳን ድምጽ በሾርት እንኳን፣ እኔ በሾርት ኮፒራይት መጥቶብኛል ብላችሁ አታምኑ እና ያው ከሶስት ወር በፊት የተለቀቀን ቪዲዮ ኮፒራይት ስትራክ ብሎ የመጣብኝ ካላጠፋሽ ሞኒታይዝ ይነሳብሻል ብሎ ማስጠንቀቂያ ሰጠኝ። ከዛም በኋላ አጠፋው እና አንድ ጊዜ ካዩ ሁለቴ ሶስት ጊዜ ኮፒራይት ስትራክ ከተላከባችሁ ለሶስት ወር ነው ቻናላችሁን የሚዘጋጅባችሁ የምትቀጡት። ቅጣታችሁ ካልተነሳ ደግሞ መስራት አትችሉም። ስለዚህ እነዚህ እነዚህ ቅጣቶች እንዳይመጡብን መጠንቀቅ አለብን። መድከማችን መልፋታችን ካልቀረ ነው ምላችሁ እህቶቼ፣ ሁላችሁም ስትሰሩ ተጠንቀቁ። የሰው ተንብነል እያመጣችሁ አትስሩ። ለምን ያያሉ? እነሱ በደንብ ነው የሚያዩት። ፋይላችሁ እነሱ ጋር ነው። በቃ ከዚህ በኋላ ሞኔታይዝ ሆንሽ ማለት ፋይልሽም ሁሉም ነገርሽን አንድ መስሪያ ቤት እየሰራን ወንጀል መስራት የለብንም ብዬ ነው የማስበው። አይደለ ለማደግ ስንል ደሞዝ እንዲከፈለን ስንል ያንን ስራችንን በአግባቡ መስራት መቻል አለብን። ያለሽበት ተቀጥረሽ የምትሰሪበት ቦታ እንግዲህ ያላግባቡ ስራውን ሰርተሽ ካላከናወልሽለት፣ ያው ደሞዝሽን በስነ ስርዓት አይከፍልሽም ወይ ከስራሽ ልትባረሪ ትችያለሽ። ስለዚህ ማንኛውም ነገር ደግሞ ስንሰራ ኦንላይን ያው በአግባቡ በሆነው የሆነ ህግ ያልጣሰን ነገር ህጋቸው የነሱን አክብረን ህጋቸውን በሚፈቅደው በቃ አለ እኮ ከመጀመሪያ ገና ዩቱብ ስንከፍት እኮ በስማ እስኪ አንብቡት ከላይ እስከታች ድረስ ማለት ነው የተጻፈው፣ ጉድ ጉድ። ስለዚህ እዛ ጋር የተጻፈውን ደግሞ አንብበን ተደርተን ተጠንቅቅን እንድንሰራ ይመስለኛል፣ የኔ ውዶች፣ የምወዳችሁ ማከብራችሁ እና አሀ ብላችሁም አንድ ብላችሁም ጀምራችሁ ትልቅ ቦታ መድረስ ትችላላችሁ። ሰው ልጅ የሆነ በቃ ካልተደናቀፈ ምንድን አለ። ስለዚህ የሆነ በቃ ስህተት በጣም ድንቅ ናት ብዬ ነው የማስበው። ስህተት መስራት ብዙ ነገሮች እንድናውቅና ብዙ ነገሮች እንድንማር ይረዱናል። እና በስህተታችሁ ምንም ልትጸጸቱ አይገባም። በስህተታችሁ ልትኮሩ ይገባል። ስህተት ካልሰራ የሰው ልጅ ሊማርም ሊያቅም አይችልም ማለት ነው። እና ከስህተታችን እንማራለን፣ እናውቃለን አውቀንም ደግሞ ለሌላ ሰው ማሳወቅ እንችላለን ማለት ነው። እና ያው እንደዚህ እንደዚህ ነገሮች ሲመጡብን ይህን ለምሳሌ መጀመሪያ ለበላይ ቪዲዮ ቪ ላይቭ እራሷን ስት ቀርጹ ማድረግ ያለባችሁ የሰው ቪዲዮ መጀመሪያ ትጠቀሙና ከዚያ ውስጥ ትመጡና ደግሞ የራሳችሁን ደግሞ በሰሩት በአጭር እየዋ ልክ እነዚያ እንደሚሰሩት ያኔ ኮፒ በራሳችሁ እናንተ ቪዲዮችሁ እናንተ ራሳችሁ የተንቀሳቀሳችሁ ፊታችሁንም ሸፍናችሁ የፈለጋችሁንም አድርጋችሁ መታየት ካልፈለጋችሁ ማስክ ለብሳችሁ እንደፈለጋችሁ አድርጋችሁ ያችን መጨረሻ ላይ ሰላሳ ደቂቃና አስራ አምስት ደቂቃ አጫውታችሁ ያንን የሶስት ሰዓቱን በዩቱብ ክሮም ውስጥ ገብታችሁ መቁረጥ ትችላላችሁ። የነሱም ማለት ነው። ቪው ከሰጣችሁና ሰዓት ከሞላላችሁ በኋላ ያንን ቆርጣችሁ ታወጣላችሁ። ከዛችን የቀረችዋ ደግሞ የራሳችሁ ቪው አይነሳም፣ ሰዓቱ አይነሳ እንደነበረ ይሆናል ማለት ነው። እንደዚህ እንደዚህ እያደረጋችሁም ከዚህ በኋላ ሰዓት ለመሙላት እንደምትፈልጉ ልጆች በነዚህ በዚህ ስታይል መጠቀም ትችላለችሁ። ግን በአጠቃላይ እኔ ማለት ያው እነሱን ስትጠቀሙ፣ አሁን የሰው ቪዲዮ ስትጠቀሙ፣ አሁን ላይ ቢያንስ እንዴት ነው ድምጽ መግባት የለበትም። ድምጽ የሚወት መሆኗ